አቶ ታሪኩ በኢትዮጵያ ጨረር መከላከያ ባለስልጣን ሰራተኛ ሆነው የአዳማ ሆስፒታል የራጅ መሳሪያዎችን የጨረር ፍተሻ እንዲያከናውኑ በመስሪያ ቤታቸው ታዘው ግምቱ 76867 ብር የሆነ መመርመሪያ መሳሪያ፣ ዲጂታል የራጅ ማሽነሪና የጥፋት መቆጣጠሪያ ኪት ይዘው ሄደዋል። ከስራቸው በኋላ እነዚህን መሳሪያዎች መልሰው አላስረከቡኝም ያለው ባለስልጣን መስሪያ ቤቱ ያላግባብ ለመበልጸግ ንብረቶቹን ባለመመለሳቸውና በመሰወራቸው የመውሰድና የመሰወር የሙስና ወንጀል ፈጽመዋል ሲል ከሷቸዋል እርሳቸውም መልሰዋል እንዲህም አሉ በዚህ ጉዳይ በፍታ ብሔር የንብረቶቹን ግምት እንድከፍል ክስ ተመስርቶብኝ ሊከፍል አይገባም ተብሎ በነጻ ተሰናብቻለሁ እንዴት ተመልሶ በዚሁ ጉዳይ በወንጀል እጠየቃለሁ ሲሉ ጠይቀዋል በአጭሩም በፍታ ብሔር ነጻ የተባለ ሰው እንደምን በዚያው ጉዳይና ማስረጃ በወንጀል ሊጠየቅ ይችላል የሚል ነው። ለጥያቄያቸው ሰበር የሰጠውን የሕግ ትርጉምም የሆነ መልስ አሁን ታደምጣላችሁ። ደግሞ አልሰማንም እንዳትሉም እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። አቶ ታሪኩ ቀደም ሲል የጠቀስናቸውን የመስሪያ ቤት ቁሳቁሶች በተመለከተ በወንጀል ተከሰው ፍርድ ቤት ቀርበዋል። ጥፋተኛም ተብለው በስድስት ወራት እስራትና አንድ ሺህ ብር እንዲቀጡ ተወስኖባቸዋል። ይግባኝ ብለው ለፌዴራል ጠቅላይ ፍርድ ቤት ቅሬታቸውን ቢያቀርቡም የከፍተኛው ፍርድ ቤት ውሳኔ ትክክል ነው ተብሎ ጸንቶባቸዋል። አቶ ታሪኩ ተስፋ ሳይቆርጡ ቅሬታቸውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርበዋል። በወንጀል የቀረበን ክስ ከጥርጣሬ በላይ ማስረዳት ይጠበቃል። በፍታብሄር ጉዳይ ግን የተሻለ ማስረዳት ብቻ ይበቃል። በፍታብሄር ኃላፊነት የለብህም የተባለ ሰው እንዴት በዚያው ጉዳይና ማስረጃ በወንጀል ጥፋተኛ ይባላል? በኔ ላይ ግን የሆነው እንዲህ ነውና መሠረታዊ የሕግ ስህተት ተፈጽሟልና ሊታረምልኝ ይገባል ሲሉ ጠይቀዋል። የሰበር መዝገብ ቁጥር 78470 ተከፍቶና ያስቀርባል ተብሎ አቶ ታሪኩ ከአቃቢ ሕግ ጋር በጽሑፍ ተከራክረው መዝገቡ ለውሳኔ ተቀጥሯል። ሰበር ግን ምን ወስኖ ይሆን? ይህ ጉዳይ በሰበር መዝገብ ቁጥር 78470 ክርክር ተደርጎበትና የሕግ ትርጉም ተሰጥቶበት በቅጽ 15 ላይ ስለወጣ ሙሉን እንድታነቡ አድራይን አስቀድም ያለው ሰበር የፍርድ ሂደቱን አትቷል። የአቶ ታሪኩን ጥያቄ ከሕግ አንጻር መርምሮታል። እርሳቸው በፍታብሄር ተከሰው ጉዳዩም እስከ ሰበር ደርሶ በሰበር መዝገብ ቁጥር 69179 በተሰጠ ውሳኔ ነጻ ናቸው ተብሎ መወሰኑ በግራቀኙ አልተካደም። በፍታብሄሩ ጉዳይ የተሰሙት ማስረጃዎች በወንጀሉ ጉዳይም የተሰሙ ወይም ቀርበው የነበሩ መሆናቸውም የታመነ ነው። አከራካሪው የህግ ጥያቄ በፍታብሄር ጉዳይ ነጻ የተባለ ሰው በወንጀል ጥፋተኛ ተብሎ የሚጠየቅበት ሕጋዊ አግባብ አለ ወይስ የለም የሚለው ነው በማለት ጠቀስም። በመሰረቱ በወንጀል ጉዳይ የተሰጠ ውሳኔ በዚያው ጉዳይ በፍታብሄር በማስረጃ አግባብነት ብቃት የሚኖረው ስለመሆኑ የፍታብሄር ህግ ቁጥር 2149 ድንጋጌ ተቃራኒ ንባብ ያስገነዝባል። በወንጀል የተሰጠ ውሳኔ በፍታብሄር ለቀረበው ክስ በማስረጃነት አግባብነት የሚኖረው ግለሰቡ በወንጀሉ ጥፋተኛ ተብሎ ከተወሰነ ነው። ምክንያቱም የወንጀል ክስ ማስረጃ አመዛዘን መርህ ከፍታብሄር የበለጠ ጠንካራና የማያሻማ ማስረጃ የሚጠይቅ በመሆኑ ነው። ወደዚህ ድምዳሜ ለመድረስም በወንጀሉ ጉዳይ የተሰሙት ማስረጃዎችም በፍታብሄሩ ጉዳይም የቀረቡና የተሰሙ ሊሆኑ ይገባል በማለት ተነተነ። እርሳቸው በፍታብሄር ክስ ቢቀርብባቸውም የተከሰሱባቸውን ንብረቶች በጥንቃቄ አስቀምጠው እያለ ከራሳቸው ቁጥጥር ውጪ በሆነና በሌላ ሰው በተፈጸመ የስርቆት ተግባር ንብረቶቹ መጥፋታቸው ተረጋግጦ ኃላፊነት የለባቸውም ተብሎ ተወስኖ ሰበር ድረስ ጉዳዩም ደርሶ ጸንቷል። ይህ በተረጋገጠበት ሁኔታ ነጻ የተባሉባቸውን የፍታብሄር ማስረጃዎች በመጠቀም በወንጀል ጥፋተኛ መባላቸው መሠረታዊ የማስረጃ ምዘና መርህን ያልተከተለ ነው በማለት ውድቅ አድርጎታል። በወንጀል የተወሰነባቸው የጥፋተኝነት ውሳኔም ተሽሯል። ውሳኔው የተሰጠውም በአንድ ድምፅ የልዩነት ሐሳብ በአብላጫ ድምፅ ነው። የሕግ ትርጉም የተሰጠበት ጉዳይም ይሆነም አንድ ሰው በፍታብሄር ጉዳይ ተከሶ ኃላፊነት የለበትም ተብሎ የመጨረሻ ፍርድ ከተሰጠ በኋላ በተመሳሳይ ማስረጃ በወንጀል ጉዳይ ተከሶ ተጠያቂ ነው ወይም ኃላፊነት አለበት ለማለት የሚያስችል የሕግ አግባብ ስላለመኖሩ ነው ያለው። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሀዘን ላይ ጥሎ ደግሞ ሌላ ማጣትን እንዳመጣቦት የሕይወት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ነበሩ።